አመት ተስራ ቦታ ያጣለችብኝ አደገች። መጨረሻ ላይ የሆነ ብጥብጥ ተመጣና የዚ አመት ተስራ ቦታ ያጣለችብኝ ልጄን ተቀብዬ አንከባክቤ አሁን ላለችው ሚስቴ ሰጥቼ አሁን ያለችው ሚስቴ ልጄን አንከባክባ እያያዘች እያለ አይ ወይም አንድ ዚ አታቋርጭ። አሁን ከዛ ልጄን አፈቀችኝ ልጄ ትመለስልኝ ስትል አይ ልጅ አገር ነው የምትገባው? ስላት እኔ ጓደኛ ወደ ሀገር ትገባለች እና የእኔ ጓደኛ የዛት ትግባ ስትለኝ እኔ ልጄን የምልከው ቤተሰቦች ዘንዳ ነው። ስለዚህ ከአንቺ ቤተሰቦች ገጠር ናቸው አልሰጥም ስላት ችግር የለውም አንተ ብሩን ክፈል እንጂ የእኔ ጓደኛ አንተ ቤተሰቦች ጋር የዛ ልትሄዳለች አለችኝ። እኔም በዋህነት ሽብዬ ብሬንም ልጄንም ሰጥቼ አገር እኔ ቤተሰቦች እንዲትሄድ ማለት ነው። ከዛ በኋላ ግን ዘግተው አንድ ጊዜ ኮንበልሻ ሲወርዱ ስልካቸ ጓደኛዋ ስለሆነች ስልኳን አዘግታ እኔ ባላልኩበት ይዛ ሄዳ ራሳቸው ሀገር ወሰዷት ወሰዷት። ምንም አላልኩኝ። ቤተሰቦቿ ደህና ሰው ስለሆኑ፣ እናቷ በጣም ደህና ሰው ስለሆነች ትምህርት ቢሆን እንጂ ሌላ ነገር አያጎሏትም ብዬ ዝም አልኩኝ። ገጠር ስለሆነ እያለፍ እንደውላለን። የምንችለውንም እያለፍ እንደግፋለን። እሷ ምንም እየተደዋወን ልጃችንም በምንችለው እየረዳን ነው። አሁን ለታቢያ የኔ ወንድም ብሄድ አርደው አስተናግደውት መጣ። አበ እነሱ አሁን ሄደው አገኘዋቸው ህክምና ሂጄ ነው ስትለኝ፣ እናቷ ታማ ለህክምና መጥቼ ነው ስትለኝ፣ ከተማ ስለ ሄዱ አይበቃቸውም ብዬ አስር ሺህ ብር አስገባሁላቸው። አሁን ለታ ለህክምና ለእናቷ ለልጅ አ ለእናቷ ህክምና ቤተሰቦቿ በጣም የዋህ ሰዎችና መልካም ሰዎች ስለሆኑ ስለዚህ በዚህ ደረጃ መታ እንደዚህ የምትል ማለለኝ ልጅም ደግሞ የምትለው እኔ በማራምዶ ፖለቲካ የሚደርስባት አንድም ተጥኖ እንደሌለ አውቃለሁ አለች። ቦታውም ስለማቅ፣ አካባቢው ስለማቅ፣ ሰዎቹንም ስለማቅ ስለዚህ ይሄ ዝ መታ በዚህ መልኩ መናገሯ በጣም ነውር ነው። እኔ ልጅን ወዳለሁ። ሁልጊዜ እኔ ከኦሮሞ ልጅ ያለሆላለሁ በየላይ ላይ አላፍርም። ልጄ ናት። ከማንም አትበልጥ ከኦሮሞ የወለድኳት ልጅ እሷ ለምን ከኦሮሞ ወለድክ አለክ ተሆነ የምትለው እሷ ወታ እኔ ኦሮሞ አይደለሁም ትበል ስለዚህ እኔ ልጅን እወዳታለሁ በጣም የምወዳት ከእሱ ጋር ጀግንነት ይኸውልህ አንድ አባት እኔ ጀግና የወሎ ጀግና ነኝ ባይ ዘ ዌይ አንድ አባት ከኦሮሞ ቅድም የሰማሁት ይበቃኛል ከኦሮሞ ነው የወለድኩት ችግር አለው። ማን አባቱ ይናገራኛል? እሳይ ልጄ ናት፣ ከኦሮሞ ነው የወለድኩት። ዳስ ለእኔ ኢነፍ ነው በቃ። ዳስ እኔ የገባበት ምክንያት ይሄ ነው በቃ፣ ይበቃኛል። ጀግንነት እዚህ ላይ ነው። የፈለግከውን ፖለቲካ ደገች። መጨረሻ ላይ የሆነ ብጥብጥ ተመጣና ይዛ መጠጉት ነው ልክ እንደ አንተ አይደሉም። ቤተሰብ ቤተሰብ እንደ አንተ አይደለም። አንተ መጥፎ መጥፎ ስለሆንክ መጥፎ ሊያወሩህ አይችሉም፣ መጥፎ ሊሉህ አይችሉም። ሰው ለሰው ክፍር ስላላቸው እንግዲህ ስለምጠቅማቸው ነው

ቤተሰቡ በጣም ማገብሩ። ቤተሰቦች፣ ምን እናቃለን። ዜና ናችሁ ወይ? ሰላም ነን። መዲና እንደት ናት? ቤተሰቡ ሰላም ነው። እባካችሁ ዛሬ በጣም ዛሬ የደወልኩት ለሌላ አደለም። ሀዋይ ያደረገችውን ነገር ብታስቆሟት። ፖለቲከኞች ቤት ገብታ ያልሆነ ያልሆነ ነገር ልጄ ስም የሚያራምደው ፖለቲካ ችግር ውስጥ ወድቃለች። ልጄን ያው ነገር ልትሆንብኝ ነው እያለች የልጄን ፎቶ አስለጥፋ ያልሆነ ስም እየለጠፈ ነው። እኔ እናንተን አከብራችኋሉ፣ ተዋልደናል

እኛ መመልከት አለበት። እኔማ እናንተን ተመልክቼ እናንተ ጥሩ ሰዎች ናቸው። አሁን ለታ ሴዱስ የሚመጣ እርዳችሁ እንዳስተናገዳችሁት ነግሮኛል። ምን አይነት ብናላችሁ ሰዎች እንዳላችሁ ድሮም አውቃችኋለሁ። ዛሬ ግን ባልተለመደ መልኩ የመዲናን ፎቶ በሶሻል ሚዲያ አውጥተው ሰይድ ልጁን ጥሏል፣ ወልዶ ጥሏል ምናምን ባስ ብላ ያልሆነ ቤተሰቦቿ ደሞ ነው እንደነገሯት ጠይቃቸው

እሷ ግን ያለችው እሱ በሚያራምደው ፖለቲካ ልጄ ችግር ውስጥ ናት፣ ልጄን የሆነ ነገር ሊያረጉብኝ ነው ነው የምትለው። ልጄ ችግር ላይ ወድቃለች። እውነት እኮ አንተ አባትዬው ደውሎ እንደተናገረኝ እኮ ናት፣ አባትዬው ናት። አይጠይቅ ግልጽ የሆነ እኔም የእነሱ ቤተሰብ ጠንካራ ናቸው። ስለዚህ ሰዎች አይቀልዱብሽ መጀመ ደውዬ እና አብደላን ማታ እና አብደላን እና ተነ ሚስቱ ደውዬ እችሊ ጥሩ አላረገችም ብዬ ሳናገራቸው እንዴት ብላ ብለው ደውለው ተቆጥተናት አለ ፍጹም ይሄንን የምታደርግ አይደለችም ብለው ድረስ ነው። አሁን ደግሞ መታ እንደዙ ምን ብቻ ሰዎች ሸውደዋን ነው ዞሮ ደውላችሁ ታይበሉ አጥሩ አይደለም። እኔ ልጄን ታውቃላችሁ። እኔ ልጄ ወልጄ አልጣልኩም። ልጄን በቻ አዎ ይቋረጣል ትንሽ እና ደውላችሁ ልጅቱን ተይበሏት። ይሄ የማንም መጫወቻ አትሆን፣ የማንም መጫወቻ አትሆን እና ተቆጧት፣ በተቻለ ተቆጧት። አው እኛ ተዋልደናል። ልጄን አከብራለሁ፣ ልጄን እወዳለሁ። የደወልኩ እየጠየቅኳችሁ ነው። ቢቆይም እንደገና ታውቃላችሁ። አሁን ቤት አይደላችሁ፣ ከየት ወጣችሁ ነው ኔትወርክ የሚሰራላችሁ? በደወል ሰዓት አናገኝ አናገኛችሁ ቦታ የለ። አቃለው አቃለው እንደሌለ አሁን የምትበላው የምጠጣው እሷ ጋር ከሆነ ግን ለሌላ አላማ ማህበረሰቡ የሚገደልበትና ና የሚጠፋበትን አላማ ለሚውል ገንዘብ ለልጇ ለልጅ ብሎ ገንዘብ አይሰጥም። ልጅቱም ታምጣ እንቀበላታል። እሱ አቅሙ የማይችል ከሆነ እኛ እናሳድጋታል።

ሰላም ነኝ፣ ሰላም ነኝ፣ ሰላም ነኝ። ሌላውን በሌላ ሰዓት አወራ አለውኝ። ለችግር ነው የመጣሁት። እሺ ሀዋ እያደረገች አለ። ደወለችልኝ፣ አልሰማችም። መፈታቷል ልንገር አይደለም አልሰማችም። ከዛ ደውላ ምንድን ነው የምትፈልግ? መፈታትችን አልነገረሽም? እንደ ከሌለ አልኳት። አልነገረኝም። ፈትቼሻለሁ፣ እንደ ፈትቼሻለሁ

ሁለት ኦሮሞ ነው እንዲምዜ ነገው ደሞ ያቺ እኮ ኦሮሞ አይደለችም። ያቺ ፎቶችን ለቀው የሄዱ ያቺ እኮ ዘመድ ይኮና ዝም ብላን አይደለም እች ልጅ ናት። አቦ በፈጠረ ግራ አታደነጋግረኛ ይኔ ስለማቅ ነው። ስለዛ ድምጠኛ ያረኩትን ስለዚህ በወር ፈጥተዋት አደላ አንድ ወራ አድረ ሶስት ወራ አድራ መጣች፣ አርግዣለሁ አለች። ሶስት ወራ አድራ ልጅቱ ስለማምናት ጎበዝናት በእንደዚህ ምናምን ሰው እሽ ብዬ ተቀበልኳት። በሶስት ወራ ነው የመጣች። አንድ ወር ነው የኖር ነው በአንድ ወር ነው ያረገዘችው። በሶስት ወራ አርግዝ ቀርቶብኛል ብላ መጣች። እሺ ደግ ያው በአንድ ቀን ጥይት ነው ያረገዘችእንዲ የፋኖ አተኳኮስ ነው የተተኮስ። ከዛ ወለደች፣ እዙ ወለደች። ሶስት ዓመት ስትተቀመጠች እና መጨረሻ ቀን እኔ እዛ ሀረቡ እንዳለ ቲም እንዳለ አሱር ወቅት አምታ ልጁን እበር ላይ ጣለቻል። እዚ ያው ስበር አለ ምስክሬ ነው። ልጄ ታለቅሳለ ውጭ በወጣም እበር ላይ ጥላት እንዴት አንተ ቁጥሩ ሰው በመሆን እንጂ እኮ አስይዛታል እኮ ይሄ ነገር እና ልጄን ተቀብዬ አቅፌ እቻውን ያገባኋት ሚስቴ ቤት ነበረች። ለእሷ ይዤ ሂጅ ሰጥቼ እሷ እንከባክባልኝ ስምንት ቀን አደረች። ከዛ በኋላ ለደመችና ልጄ የሉ ሰዳችን የታባሽ ነው የምትወስጁ አትወስጂም። ከዛ ወልኩ በጣም እየለመ እንኳን ስጬ ልጄን እባክሽ ትማር፣ ቁራን ትቅራ ስላት እምቢ ነው የምትለው። አልሰጥም። በነገራችን ላይ እኔ ስለ እሷ መጥፎነት አልወራም። ልጄን እዚህ ስራ ቦታ አምጥታ ጥላብኛለች። ይህም ሁሉ እኔ እንደውም የነበርኩ መወቀስ መክሰስ ያለብኝ ይኸው በሰው አከንጥታ ልጅን እንደቀረጽት ውሩር አርጋ ተደቻ ረቦቹ ደጃፍ የሶስት አመት ልጅ ተቀብዬ ልጄን አቅፌ ወተት አጥብቼ እንደ ሴት አንከባክቤ ወደ ሀገር ትላክ ብለን ገንዘብ ከፍዬ ነኝ። ሶስት ሺ ሪያል የሳውዲ ነው፣ አራት ሺ ሪያል ከፍዬ ተመካክረን፣ እኔ ቤተሰብ ዘንዳ ትህድ ብዬ እኔ ቤተሰብ ዘንዳ ተስማምተን፣ በኋላ ሀገር ሲደርሱ የራስን የቤትን ጉዳይ አታውራ፣ በቃ አይ መናገር። እንደውም እንደውም ምንም የቤት ጉዳይ አይደለም። ስረዳ ይፈልጋል መብረቅ አምጥቶ እንደዚህ ሲለኝ፣ ፎቶ አለ ለጠፍኩ ውሸት። እኔማ በቃ የሆነ ፖለቲካ ሊሰሩብህ መስሎኝ ውሸት መስሎኝ ነበር። አንተ በእናትህ ግን ልጄ ናት ስትል ወዲያውኑ ነው ያወረድኩት። ምክንያቱደሞናቸው የፖሰትኳት ልጅ ያቀፍኳት ልጅ እሷ ናት የጣለችብህ ጊዜ አሁን ትላንት የፖሰትኳት የሷ ልጅ ናት፣ ጥላብኝ ይዣት ዝህ ስራ ቦታ። ዮዳፍ ዮዳፍ፣ ብራዘር የምር ግን አንዴ አቡፋን ነው። ዮዳፍ የእውነት ነው የምልህ አንተ ስማርትነት ለቀልድ መስሎ ቀልዱን ቀልዳል ያያ፣ ልጅ መሆኗን ስታምን ልጅን አንስቷል በፋሚሊ ጉዳይ።